የሂባዋ ናርዶስ ክፍል አምስት። ስራ ማፈላለግ እንደነበረበት ያውቃል። አንዳንዴም ለአንዲት ሴት ብሎ ይህን ያህል መጎዳት እንዳልነበረበት ከመካሪዎች ጋር ይስማማል። ከደቂቃዎች በኋላ ግን ሂባ አንድ ሴት አይደለችም ሲል ራሱን ወደ ቁጭት ይመልሳል። ሂባዬን ማንም አይተካትም ሲል ይነፋረቃል። የሰርጓ ቀን የሰማውን የቁርአን አንቀጽ ደግሞ አላስታወሰውም። ለእህቱ ሊነግራት ሄዶ የነበረ ቢሆንም ተስፋው ቤት ሳይደርስ ተኖ በቁጭት ተተክቶ ነበር። ጌታው የሂባ አይነት እንስቶች ካዝና እንዳለው አምኖ መዝናናት ከበደው። ሂባ ወደ አዲሱ ቤቷ ከገባች ሶስት ቀናት አልፈዋል። በሰርጓ በንጋታው ስልኳን በተደጋጋሚ ሲሞክር አልነሳ ብሎት ነበር። "ባልሽን ወደሽዋል እኔን ስረስተሽኛል ብሎ ቢጠይቃትም ደስ ይለዋል። ረስተው እንደሆነ ቢያንስ መርሳት እንደሚቻል ይረዳል። ያለፉትን ሁለት ቀናት ስልኳን ቢሞክርም ዝግ ነው። ሐሙስ ጠዋቱን እናቱ ከሂባ ጋር ብስኖሩበት ያለችውን ከዋናው ቤት ጓሮ ላይ ያለውን ሰርቪስ ቤት በዋናው ቤት መስኮት ለረዥም ሰዓት ፈዞ ይመለከታል። ሂባ ልጃቸውን አቅፋ የቤቱ በር ላይ ቆማ ታየችው። ቤቱ ውስጥ ሲላፉ ፈገግ አለ። ኢምሬ ስልክህ። በእድሜ ከሶስት ዓመት የበለጠ የማታንሳው እህቱ ከድጃ ብቻዋን መፈገጉ እያሰጋት ስልኩን አቀበለችው። የማያውቀው ቁጥር ነበር። በልቡ ሂባ እንድትሆን ጸለየ። እየፈራው ስልኩን አነሳው። የሌላ ሰው ድምጽ መስማት አልፈለገም። ቀጭን የሴት ድምጽ ሄሎ አለው። የሂባን ድምጽ መሰለው። ቀጭኑ ድምጽ ቀጠለ፣ አቶ ኢምራን አህመድ ጀሚል? አዎ ማልበል ልበል። ከሐዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ ዲፓርትመንት ነበር። እሺ ምልታዘዝ! ልታዘዝ። የዓመቱ የዲፓርትመንታችን ትልቁ ውጤት ያንተ ነው። ግቢው ደግሞ በዚህ ዓመት ምሩቅ ማስቀረት ስለፈለገ አንተን ሌክቸር እንድትሆን ጠርቶሃል። ደስ ይለኛል። አቋረጣት። መልካም በኢሜል አድራሻ የላክነውን ተመልከት። በተጠቀሰው ቀን በአካል ተገኝተ ሪፖርት አድርግ። ስልኩ ተዘጋ። የኢሜል አድራሻውን መመልከት እንደነበረበት ረስቷል። ሂባን ማጣቱ አስረሳው እንጂ የትምህርት ክፍላቸው ትልቅ ውጤት የሱ እንደሆነ ያውቅ ነበር። ደስ አለው። ቢያንስ ከአዲስ አበባ በቅርብ ርቀት ላይ መኖር ደስ ይላል። ሂባ የእርሱ ባትሆንም ወደ እሷ ቀረብ ብሎ መኖር ሰላም ይሰጠው መስሎታል የስልኩን የኢንተርኔት አገልግሎት አብርቶ ኢሜይሉ ላይ የተላከለትን መልእክት ተመለከተ። በሁለት ሳምንት ውስጥ ወደ ሐዋሳ መጓዝ አለበት። ከሂባ ጋር በፍቅር የተያየበት ተማሪ ሆኖ የተቀመጠበት መማሪያ ክፍል ውስጥ ሊያስተምር ነው። ሂባ የአዲሱ ቤቷ ሳሎን ውስጥ መጅሊሱ ላይ የተቀመጠችውን ናርዶስ በሀፍረት እያየች ስልኬን አልጠየቀሽም አለች እንደ ቀየርሽ ያወቃል መሰለኝም፣ እንጂ ጠይቀኝ ነበር። ምን ሆና ነው ስልኳ ዝግ የሆነው ምናምን ሲል ነበር። ናርዶስ ሂባ አሁንም ስለ ኢምራን ማሰቡ አሳዝኗታል። የወሬውን አቅጣጫ ለመቀየር ፈለገች። ስሚ ሂቡ፣ የእናንተ ፈተና በዚህ ሳምንት መጨሻ ነው ብለዋል። መዘጋጀት አለብሽ። እንዴት ሳልጠይቅሽ? አንቺ የተወዳደርሽበት ውጤትስ አልተለጠፈም? ባለፈው ሳምንት ፈትነውን እንዴት አሁን ይለጥፋሉ? መቆየቱ አይቀርም። ባይሆን አንቺ ተዘገጃጂ ለፈተናው። ኢምራን ለምን ዚህ አይሞክርም? እዛ እኮ ስራ አያገኝም። ዞራ ወደ ኢምራን ተመለሰች። ዊሳል ነግረሽ፣ ባለፈው ሳምንት ሐሙስ ደውሎ ግቢ ሌክቸር እንዲሆን እንደጠሩት ነግሮ ነበር እኮ፣ ወላሂ በይ ደስ ሲል። ሂባ ፊቷ በደስታ ብርሃን ደመቀ። ናርዶስ አሁንም ወሬውን መቀየር እንዳለባት ተሰማት። ስሚ ሂቡ ዜዶ የት ሂዶ ነው ግን ባክሽ? ስራ ብሎ ወጥቷል። ያው እዛ መኪና መሸጫ ይሆናል። ለምን አንዳንድ ያብረሽ አትሄጂም? ቤት ከምትቀመጪ ብታግዢ አይሻልም? ብታግዢ ይሻላል። መች ይቀራል ብለሽ ነው? ሂባ በልበ ሙሉነት መለሰች። ኢምራን ከግቢው ከተጠራ በኋላ ሳምንት ከጥቂት ቀናት ደሴ ቆይቶ ወደ ሐዋሳ ተጓዘ። አዲስ አበባን አቋርጦ ሲያልፍ እንባው ተጋደለው ወርዶ፣ ቢያንስ እንኳን ናርዶስን ስለ ሂባ ቢጠይቃት ደስ ባለው ነበር። ግን ደግሞ ከዚህ በላይ ራሱን መጉዳት አይኖርበትም። የሂባን አዲስ ህይወት መበጥበጥም እንደማይገባ አሰበ። ፍቅር የሚባለው ስሜት ቀፈፈው። ድሮም የሴት ልብ የባለ ጊዜ ነው። በሂባስታ እኮ በጅምላ ፈረጃቸው። ከተመቻቸው ሁሉ ይላመዳሉ። የራሳቸው ነፍስ ራሱ የነሱ አይደለም። መጀመሪያ ቤተሰብ፣ ሲቀጥል ደግሞ ባል ያዝበታል ተለጣፊ ውላ። ስብራቱ ጥላቻ ወለደ። በተጓዘበት መንገድ ሁሉ ያሰበው የፍቅርን መጥፎነት ነው። ማፍቀር እንዳልነበረበት በፍላጎቱ የፈቀረ ይመስል በማፍቀሩ ተጸጸተ። ሐዋሳ ደርሶ የተከራየው ፔንሲዮን ክፍል ውስጥ ጥቂት ካረፈ በኋላ በወረቀት ላይ ሴት ልጅ እናት ስትሆን አማራጭ ስለሌላት ነው፣ እህት ስትሆን ተፈጥሮ አስገድዷት ነው፣ ሚስት ስትሆንም ቤተሰቧ አፈርዶባት ነው። አንድም ቀን በራሷ ላይ የመወሰን አቅም የሌላትን አካል አታፍቅር ብሎ ጻፈና ካልጋው ግርጌ ትይዩ ያለው ግድግዳ ላይ ለጠፈው። ጽሑፉም በአትኩሮት ከተመለከተው በኋላ ስለ ራሳቸው ራሳቸው እንዳይወስኑ የመሆናቸው ውድቀት ግን የማህበረሰብ ወይስ የእነርሱ ጥፋት? ከራሱ ጋር ተጨቃጨቀ። አላገባም የምወደውን ሰው ዳሩ እምቢል ምን ኃጢአት አለው? ቤተሰብ አይናችሁን ላፈር ይላቸዋላ? ይበላ። ስህተቱ የቤተሰብ እስከሆነ ድረስ እንዴት ለስህተት ይንበረከካሉ? እምቢ ቢሉ ማን ጋር ይወድቃሉ? የራሳቸው ኢኮኖሚያዊ አቅም አልዳበረማ። ሁሌም ጥገኛ ናቸው። ለምን ማህበረሰቡ ምርጫቸውን አያከብርም? ለምንስ የመሻቱ ባሪያ ያደርጋቸዋል? ማህበረሰቡ ባሪያ አላደረጋቸውም። ሁሌም የሚመረጥላቸውን ይወዳሉ። ከነሱ ምርጫ የቤተሰባቸውን ሰባቸውን ምርጫ ያምናሉ? የቤተሰባቸው ምርጫ መጥፎ ቢሆንም መዘዙም ቤተሰብ እንዲወጣው ብለው የእነርሱ ምርጫ ሆኖ ቢከፋና አንድ ነገር ቢሆኑ የማህበረሰቡ ምላሽ አያስቀምጣቸውማ። ኃላፊነት ሸሽተው ነው ቀድሞ ማህበረሰብ በራስ መተማመናቸውን ሰልቦታላ። ከራሱ ሀሳብ ጋር መከራከሩ አደከመው። ፀሐይ ከገባ በኋላ የሚሰገደው ሁለት ስግደቶች በአንድነት ሰገዳቸው። ጥቂት ከተብሰለሰለ በኋላ አልጋ ውስጥ ገብቶ ተጠቅልለው ተኛ። ሂባ በቻለችው አቅም ሁሉ ባሏን ለማስደሰት እየሞከረች ነው። ኢምራንን ከውስጧ ለማውጣት ማውጣት የስልኳን መስመር በመቀየር ግንኙነታቸውን ደምድማለች። የወደደችውን ባታገኝም ያገኘችውን ለማውደድ መጣር ጀምራለች። ሁሉ ነገሯ ለዚያድ አሳልፋ ሰጥተዋለች። ዚያድ ሁሌም ጠዋት ጠዋት ሲወጣ ከአንድ ሺ ብር ያላነሰ ለውጪ ያስቀምጥላታል። ሰሞኑን አይኑ ቦግ እያለ አምሽቶ መምጣት ጀምሯል። ከጋብቻ በፊት አልፎ አልፎ እንደሚቅም ነግሯት ነበር። ለመተው እንደሚሞክርም ቃል ገብቶላታል። ጋብቻቸው ወር እንኳን በቅጡ ሳይሞላው መመለሱ ከፋት። ማታውን ወደ መኝታ ክፍላቸው ሲገባ በአጭር ቀሚስ ሰውነቷ አንገላልጣ በውብ ሽቶ መኝታ ክፍሉንና ገላዋን አጥና ጠበቀችው። አይኑን ቦግ አድርጎ ሲያያት እሷን አልፎ አልጋውን ብቻ የማይ መሰላት። ረጋ ባለ ድምፅ ዚያዴ፣ መቃም ከፈለክ እስከምትተው ለምን እዚህ አትቅምም? አለችው። እራቆማለሁ እኮ ግን ባንዴ ይከብዳል። ወንድነቱን ፈለገች። እንዳይከፋት አብሯት ለመተኛት ሞከረ፣ ግን የልቧን ማድረስ አልቻለም። ተልፈሰፈሰ። የንጋት ስግደት ደርሶ የስልኩ አላርም ሲንጫረር ተነሳች። ተነስቶ እንዲሰግድ ብትቀሰቅሰውም በፍጹም መነሳት አቃተው። ሁሌም ከሰገደ እንኳን አንድ ሰዓት ከሆነ በኋላ ነው እሱንም በሳውት ወጣ። ሰሞኑን ግን ቅሞ ስለሚመጣና ከግማሽ ለሊት በላይ እንዳፈጠጠ ስለሚያሳልፍ ከሁለት ሰዓት በፊት መነሳት ተራራ ይሆንበታል። የሂባ ልብ እጅጉን ቢከፋም እስከሚላመደው ነው በሚል ተስፋ እራሷን ታጽናናለች። የባሏን መንሸራተት ለማንም አልተናገረችም። እንዲነሳ ብትወተውተውም ሊነሳ አልፈቀደም። ሌሊት ያጣውን እንቅልፍ ቀጠለ። ወደ ምድር ወርዳ ባሏን የሚጠግን ቁርስ ለመስራት ከሰራተኛ ጋር ትንደፋደፋለች። ከረፈደ በኋላ ከእንቅልፉ ተነስቶ ተጣጠበና ወደታች ወረደ። ቁርስ በአይነት በአይነቱ ቀርቦ ነበር። ከሚስቱ ጋር እየተጫዋወቱ መብላት ጀመሩ። ልቧ ቅሬታ እንዳዘለ ነው። ዜዶ ሰገድክ? ፀሐይ ወጣ። ከዚህ በኋላ የጠቀለለችውን ጉርሻ ሳህኑ ላይ መለሰችው። ዚያዴ ሄኮ፣ ቀላል ነገር አይደለም። አዎ፣ አስተካክላለሁ እኮ ኢንሻአላህ፣ ዱዓ አድርጊልኝ። ሆድ ባሳት ሰው እንዴት መሰረታዊ ስለሆነ ጉዳይ ይጨቃጨቃል? ኤምራን ትዝ አላት። ለሌሊት ስግደት ስንት ሰዓት መነሳት እንዳለባቸው ሲጨቃጨቁ ታወሳት። አሁንም ግን ተስፋዋ አልሞተ። ዛሬ የሥራ ቦታ በመጣ ደስ ይለኛል። ማለት አብሬህ ቦል ከፈለክ ሸብረ መሄድ እንችላለን። አሁን ፈተና አለኝ፣ ከዛ ስወጣ ልደውልልህ? የምን ፈተና የስራ። ምን ያደርግልሻል? ቆይ ቢቀርብሽስ? የገንዘብ ችግር እኮ የለብንም አይደል? እንዴ ሴዶ የዛ ሁሉ አመት ልፋቴስ ለመመረቅ ብቻ አይደለም እኮ የተማርኩት፣ የራሴ ሙያ እንዲኖረኝ እንፈልጋለሁ። መድረስ ያለብኝ ቦታ አለ። ቆይ በወር ስንት ይከፍሉሻል? ለጀማሪ እንኳን ከስድስት ከሰባት ሺህ የሚበልጥ አይመስለኝም። እኔ በየወሩ አስር ሺ ብር ልስጥሽ፣ አርፈሽ ተቀመጪ። ማስረዳት ታከታት። ለገንዘብ ብቻ እንደማይሰራ ልትነግረው ደከማት። ቆይ ከመጋባታችን በፊት ተስማምተን የለ እንዴ መማርም መስራትም እንደምችል ተስማምተናል አይደል? አዎ። ግን ምክንያት ሻሳማኝ አይደለማ። እዚህ ምንም አልጎደለበሽም። ከማንም ጋር እዛ መንዘላዘሉ አይጠቅምሽም። ከተጋቡ እንዲጠንከር ያለ ንግግር ተናግሯት አያውቅም። ከፋት፣ አኮረፈች። እንባዋ አይኖቿ ላይ አኮበኮበ። ተነስታ ወደ መኝቷ ክፍሏ ሮጠች። ይህ ሰው ቤተሰቦች ያሉኝ እኔም የገመትኩት አይነት አይደለም እንዴ መኝታ ክፍሏ ውስጥ ያለው መስታወት ላይ አፍጥጣ ራሷን ጠየቀች። ክፍል ስድስት ይቀጥላል።